ለጌቶች ጌታ ለነገሥታት ንጉሥ ለሆነው ለመድኃኒታችን ለኢየሱስ ክርስቶስ በዓለ ትንሣኤ በዓለምም ለተበተናችሁ በሀገር ውስጥም በሰቀቀን ላላችሁ ለመላ ኢትዮጵያን ሁሉ እንኳን አደረሳችሁ። በተለይ ካልኩ እንኳን አደረሳችሁ የምለው ሰው ዝርዝሩ አንድ ሳምንት ሊፈጅ ስለሚችል ከዚሁ ጋር አያይዤ አንዳንድ ነገሮችን ስለ ሀገሬ መግለጽ እፈልጋለሁ። የዓለም አያለን ሀገራት ማርስ ላይ ጨረቃ ላይ ማዕድን ለማውጣት በሚሻሙበት ወቅት እኛ ግን በዘር በጎሳ ተከፋፍለን ወንድም ወንድሙን ሲተላለቅ ማየት ፍርጃችን ሆኗል። የአባቶችን ልብ ለልጆች የልጆችን ልብ ደግሞ ለአባቶች በሰጠበት ወቅት በመፈጠር እጅግ በጣም አዝናለሁ። ሀገሬ ውስጥ በየቀኑ በየዕለቱ ስንት መቶ እንደሞተ በዜና እየሰማሁ እኔ ግን በሕይወት አለሁ። የጥበብ ሰው ሁልጊዜም ስለ ሰው ነው የሚያስበው። የጥበብ ሰው ሰውን ሲያስብ ደግሞ በአብዛኛው ሰናይና እኩይ ብሎ ሁለት ገጸ ባህሪ ይፈጥራል። የጥበብ ሰው የሚፈጥረው አንዱ ሰናይ ገጸ ባህሪ፣ አንዱ እኩይ ገጸ ባህሪ ነው። በየትኛውም የጥበብ ስራ ክፉ የተባለው ገጸ ባህሪ በሪደብሽን መልኩ ወደ ሰናይ ገጸ ባህሪ ካልተቀየረ በቀር በአብዛኛው ሰናይ ገጸ ባህሪ ያሸንፋል። ብዙ ሰው ደርቶጋዳ የተባለውን ልቦለድን ያነበበው ይመስለኛል። እንደ ሚራዥ ያሉ ሰናይ ገጸ ባህሪያት ከሳልኩበት ጀርባ እንደ ዲወላ ያሉ በሆዳቸው አገራቸውን የሸጡ እኩይ ገጸ ባህሪያት ደግሞ አሉ። አሁን ግን ዲወላዎች ባሱ። ጊዜ ይፈጃል እንጂ ክፉ ገጸ ባህሪያት በሰናዊ ገጸ ባህሪ መሸነፋቸው የማይቀር ይሄ እውነት ነው። የእውነትን ፀሐይ ደግሞ የሚያስቀራት ነገር ምንም የለም። ክርስቶስ ሲወልን ከእርሱ በፊት የሞቱትን ሰዎች እንደሚያስወጣ ሲገባው ይሁዳ ባለቀ ሰዓት ከረፈደ በኋላ ነው የተጸጸተው። ክርስቶስ ኃጢአት ብሰራም አይጸየፍህም እስከ ቀራንዮ የመጠው አንተን ሊያደን ነው። እኛ በሀገራችን ተስፋ አንቆርጥም። እኩዮችን፣ ሆድ አደሮችን በሪደምሽን መልኩ ተጸጽተው ከክፉ ባህሪነታቸው ከክፉ ገጸ ባህሪነታቸው ወደ ሰናይ ገጸ ባህሪነታቸው ካልተቀየሩ በቀር የሰማዩ ጌታ ይፈርድባቸዋል። ሁልጊዜም የቀደሙ ይመስላቸዋል እንጂ ክፉዎች ቀድሞ አያውቁም። ክፉ ሰዎች የቀደሙ ይመስላቸዋል እንጂ በሰናይ ገጸ ባህርያት ይሸንፋሉ። ይህም እንደሚመጣ ተስፋ አለኝ። አመሰግናለሁ። እንኳን አደረሳችሁ በድጋሚ